እና ቀለበት ስንገዛ ደሴ ነው ቀለበት የገዛ ነው። እና ለሱ ለእኔ ሁለት ግራም ወርቅ ገዛ፣ ለጣቴ ማለት ነው። እነሱ ግን የሁለት ብር ቀለበት ነበር የገዛ ነው። አርዲቪል ቀለበት ለሱ ገዛውን ገዛው። የሰርጉ ማለት ፈተና በጣም ፈተና የበዛበት ነው። በጣም በጣም እንትን ማለት በሱም በኔም በጣም ፈተና የበዛ ነው። ገዛን ሁለት ብር ቀለበት ገዛንና ቤተ ክርስቲያን እንሄድን። እኔ በፊት አጎዴ ጋር ነበረ ልብስ ነበረ እንደዚህ። አንዳንድ ጊዜ የሀብታም ቤተሰብ ስትሆን እንትን አይሉም። ለዳ ማለት ለባዳ ነው የሚያስቀብጡት። እግዚአብሔርን እሱ ሀብታም ነው እግዚአብሔር። ማርያምን ሰሜን ክልል አለ ወፍጭ ቤት አላችሁ ሶስት አራት ወፍጭ ቤት ወደ አራት አምስት አላችሁ ግን እዛን ሰዓት ሰርግ ሲጠራ መቶ ሀምሳ ብር የላከው ማለት ነው። መቶ ሀምሳ ብር እንደሚባለው ይመዘገባል። ቤተሰብ ምናምን ሰርግ ጠርተስ ሲባል መቶ ሀምሳ ብር እኔ የለበስኩት ልብስ የቆረብኩበት የቆረብኩበት ልብስ እነሱ ጋር የሆነች ምንድን ነበር ሰራተኛ ነበረች እና እና ሰራተኛዋ ሲድራት አንድ አይነት ቀሚስ ገዝቶልን ነበር። ጥበብ ማለት ነው። ለእኔ አረንጓዴ ከለር ትዝ ይለኛል። አረንጓኔ አሁን በቅርብ ነው እንትን ያልኩት፣ አስቀምጨው ነበር እና በቅርብ ነው ለእኔ ቢጦች ሰጠሁት። ከብ ጋር ጊዜ ማለት ነው እና ስቆርብ ፎቶውን አሳያችሁ ነበር። ማርያም ስልክ የተበላሽ ሆነኝ ነው። ሌላ ስልክ ላይ ነው እና ያንን ነበር የደበስኩትኝ። እሱ ደግሞ የእናት ወገኖች በጣም ጥሩ ናቸው፣ በጣም የእናት ወገኖች። እነሱ የሰርጉ ማታ በሰወርቅ ዳቦ ደፍተው ዳቦ አድርገው በርበሪ በስማሚ ያመጡ በርበሪ በጣም ብዙ ነው። በርበሪ የወጡ ወጥ የሚሰራበት ማታ ማለት ነው። በርበሬ አስፈጭተዋል ምናምን። ዳቦ መሰወርቁ በጣም ያምራል። ለሱ አንድ ጋቢ ትልቅ ጋቢ እና ሱፍ መቁረቢያ ማለት ነው እሱን ይዘውለት መጡ እ ግን ምንም ነገር የመጣሪ ነገር የለም

እና እኔ ደግሞ ተመከርኩኝ። ስመከር በቃ እሱም እናት የለውም የትም ነው፣ አንቺም የትም ነሽ፣ ሁለታችሁም ሰርታችሁ ታደርጋላችሁ። እና ለምንድን ነው እንትን ማት ከዛ እኛ ምንም ነገር የለንም። ምንም ምንድን ነው በቤተክርስቲያን የምንገባው? ሁለታችንም ልጃገሮች ነን። እኔም ሌላ ወንድ አላውቅም፣ እሱም ሌላ ሴት አያውቅም። ምንም ምንትን ቤተክርስቲያኑ ራሱ ራሱ ቤተክርስቲያኑ ቦታ ሰጠን የቤት መስሪያ እስከ ባህር ዛፉ ቦታ ሰጠን። ከዛ ሰርጉ ያው እሺ ተባለ። እኔ ሻልኩ በቃ፣ በፊትም ያው በፍቅር ሳይሆን በድምፁ ምናምን ወደው ነበረ። ሳይሆን በቃ ይሄ ልጅ ይሆነኛል በቃ ጥሩ ነው ምናምን ብዬ ነው እንትን ያልኩት። እና ከዛ ቤተክርስቲያኑ እህል ሰጠን፣ ቤተክርስቲያኑ ራሱ ማለት ነው። እሱም አገልጋይ ስለሆነ እኔም አገልጋይ ስለሆንኩኝ ሁለታችን ሜት ነን እንጨት ምናምን በቃ አስፈላጊ ነገሮችን ቤተክርስቲያን ግማሽ በግማሽ ሰጠን። ግን እኛ ሁለታችን ምን እንደሚደረግ አናቅም። የዛን ሰዓት ማለት ተሰርቶ ሰው ይጠራል ምናምን በቃ በጣም ነው እንትን የምለውና የእናቴ ጓደኞች እናቴ በጣም እንትን ናት እና እናቴ በጣም በቃ ሰው ጋር ትግባባለች። ባለሙያ ነች። በቃ ድግስ ተብሎ ድግስ ቦታ እሷ ነች የምትጠራው። ማለት ይሄንን እኔ ህጻን ሁኜ ነው የሞተችው ግን የተወሰነ ነገር ለሪት ክራይ ቤት እንትን ብላ ትንሽ ትንሽ አስታውሳለሁ ትንሽ ትንሽ አስተኝታኝ እሷ ለሪት እንጀራ ምናምን ድገግል ስትል አስታውሳለሁ። እና ያን ድግስ እንትም ሰርጉ ተደረሰ ህዳር አምስት ነበረ ቀኑ ማለት ነው። እና የእናት ጓደኞች ተሰብስበው እኔ ምንም አላደረግኩም። ሰርጉ በቃ ሰርግ ነው እንጂ ድግስ ይደገስ ምናምን አላውቅም። ከዛ ቤተክርስቲያኑ እዛ ተከራየ ተከራየን ቤት ተከራየን። ሁለታችንም አንድ ትልቅ ሳሎን እና አንድ ክላስ ነው። ያም እንትን ዝናብ ያፈሳል፣ አንዷ ትንሿ ክላስ ዝናብ ያፈሳል። ለጠላ ምናምን ለማስቀመጫ ምናምን ይሆን ተብሎ ያንን ዝናብ ያፈሳል ከላይ ጓደኞች ምናምን አዋተው ምናምን ኮርኒስ ምናምን አደረጉ። ያው እንደሚደረግ ሊያሳምሩ ማለት ነው። እና ያን ድግስ እኔ ምንም በቃ ምንም አላዘጋጀውም። መጨረሻ ላይ ለሁለታችንም ጓደኛ አለ። አንድ እኔ በጣም ወዱ ጓደኛ አለኝ። ወንድ ነው። የእሱም ጓደኛ ነው ግን ለኔ ይቀርበኛል። እና የመጣ በማንም ማን ነው የእናትሽ ጓደኞች እነማን ናቸው? ማለት እሱ ያቃል ቤተሰቡና ለሱ እንዲሁ ለዝላጎትሽ በቃ አጎትሽን በቃ ማስቀናት አለብን እና የሆነ ነገር መፍጠር አለብን ምናምን። ትንሽ ደግሞ ከሱ ትንሽ እኔ ትንሽ ይሻላል፣ የሆነ የማገናዘብ። እሱ ጭራሽ አያውቅም። ከዚህ ምንድን ነው የምናደርገው ስለው ሰው እኮ ይጠራል፣ ገኚ ሰው ይጠራል እኮ፣ ቤተሰብ ይጠራል፣ የእናትሽ ጓደኞች ምናምን፣ ወዳጅ ምናምን ይጠራል። ከዛ እሺ እንመዝግብ አልኩት። ምንም እኮ አልተደገሰም። ስማ፣ ድግስ አልተደገሰም፣ ግን መዝገባ ጀመርም። የአንድ ሺህ አምስት መቶ ሰው ተመዘገበ። ግን ድግሱ በጎን ሲመጣ አንድም ነገር ስራ፣ አንድም ነገር ማዘጋጀት የለባትም እና ወደ አስራ ሁለት በርሚል ጠራ ውጭ ተዘጋጅቷል። የእናቴ ጓደኞች ማለት ነው እና